ውድ ተመልካቾች የኤኤምኤን 24 ሰባት የመጀመሪያ ምራፍ አመሻሻችን እንደቀጠለ ነው። አሁን ደግሞ አሁናዊ የአዲስ አበባ የትራፊክ እንቅስቃሴ ምን ይመስላል ስንል ምልከታዎችን ልናደርግ ነው። በቅድሚያ ጉግል ማፕን ነው የምንጠቀመው። እንዲሁም ከጉግል ማፕ ውጪ ደግሞ አሁናዊ አዲስ አበባ በተለይ ወደ ሳሪስ አዲአባ አካባቢ ሪፖርተራችን በቀጥታ የሚጠብቀን ነው የሚሆነው። ቅድሚያ የምናደርገው ግን የጉግል ማፕን ነው። ቴክኖሎጂን በመጠቀም እንግዲህ አዲስ አበባ አሁናዊ ያላትን የትራፊክ እንቅስቃሴ መመልከት ማየት ይቻላል። ለምሳሌ ከዚህ ከስቴዲየም አካባቢ ወደ ከመገናኛ አካባቢ በተለይ ከስቴዲየምም ወደ መገናኛም አድርገው ወደ አያት ጉርድሾላን ይዞ ወደ ሳሚት በርካታ መኪኖች እንደሚሄዱ ይታወቃል። ወደ ጉርድሾላ አካባቢ ብዙ ጊዜ እንደሚሆነው እንግዲህ በተወሰነ መንገድ በዛኛው በተቃራኒው ሳይድ ክፍት የሆነበት አረንጓዴ የሚታይበት ሁኔታ አለ። ነገር ግን ጉርድሾላ አካባቢ በመሀል በመሀል ክፍት የሆነበት መንገዶች አሉ። በዛው ልክ ደግሞ ቀይ የሚታይበት ሁኔታ አለ። እስከ በኮተቤ ደግሞ ደግሞ ለአንበረት መናኸሪያን ይዞ በተወሰነ መንገድ አንዳንድ መንገዶች ክፍት የሆኑ አሉ። በመሃል በመሃል ደግሞ እንደዚሁ ዝግ የሆኑ መንገዶችን ማየት መገንዘብ ይቻላል። ወደ ቄራ ወደ ቄራ አካባቢ ልክ እንደዚሁ ወደ ቡልቡላ አካባቢም ወደ ቦሌ ቡልቡላ እንግዲህ በሁለት አማራጮች መሄድ ይቻላል። በሳሪስ አቦ እንዲሁም በቦሌ ሚካኤል አካባቢ ሁለት መስመር መሄድ ይቻላል። በተወሰነ መንገድ ቀይ የሚታይበት ሁኔታ አለ። እስከታች ሳሪስ አዲሱ ሰፈርን ይዞ ወደ አቦ የሚሄደው በተለይ ይሄ ከመገናኛ ቦሌን ይዞ እስከ አቦ ማሰልጠኛ ድረስ የሚሄድ ትልቅ መንገድ እንደሆነ ይታወቃል። በተወሰነ መንገድ ወደ ሳሪስ አዲሱ ሰፈሪን ይዞ አዲስ አበባ አካባቢ በዋናው መንገድ የተዘጋበት መንገድ የሚያሳይበት ሁኔታ አለ። በተወሰኑ በተወሰኑ የአዲስ አበባ አካባቢዎች የደቂቃዎቹ እነዚህ መዘጋጋቶች የተዘጉ ሊከፈቱ ይችላሉ። የተከፈቱ ደግሞ የመዘጋት ሁኔታ ሊኖር የሚችልበት ሁኔታ አለ። በርካታ አካባቢዎች እንግዲህ አብዛኛው ሰላማዊና ጤናማ የሆነ የትራፊክ እንቅስቃሴ እንዳለ የአዲስ አበባ በርካታ አካባቢዎች የሚያሳዩበት ሁኔታን መገንዘብ ማየት ይቻላል። ወደ ሀና አካባቢ ለምሳሌ ሳሪስን ይዞ ከማሰልጠኛ በኋላ የሚሄዱ መንገዶች በሙሉ ክፍት መሆናቸውን አረንጓዴ የሚበራበት ሁኔታ ነው ያለው። አብዛኛው አካባቢዎች የአዲስ አበባ አካባቢዎች አሁን ላይ ሰዓቱ በርካቶች ከመሀል ከስራና ከተለያዩ ጉዳይ ማለት ወደ ከከተማው ወደ እምብርት አካባቢዎች ወጣ የሚሉበት ጠዋት ጠዋት ደግሞ ወደ መሀል የሚመጡበት ሁኔታ እንዳለ የሚታወቅበት ሁኔታ ያለው ልክ እንደዛው ታዲያ ብዙ አካባቢዎች አማራጭ መንገዶችን በማየትና በመቃኘት ተመልካቾቻችን አሽከርካሪዎችም እግረኞችም በአጭር መሄድ የምትችሉበትን አማራጮችን ሁሉንም የመኪና አማራጮችን መጠቀም የተሻለ ነው። እንግዲህ በሰላም ወጣችሁ በሰላም ትገቡ ዘንድ መልካም ምኞታችን ነው። ልክ እንደዛ ሁሉ ታዲያ አዲስ አበባ አካባቢ ያለውን ሁኔታ አንቃኛለን። ተመልካቾች እንግዲህ እንደሚታወቀው አዲስ አበባ ከዚህ ከስቴዲየም እስከ ቃሊቲ ድረስ የሚሄደው መንገድ አለ። ልክ እንደዛው ታዲያ የባቡር ሀዲዱን ይዞ በዛው ልክ የሚሄድበት ሁኔታ እንዳለ መገንዘብ ይቻላል። አሁናዊ አዊ ታዲያ የአዲስ አበባ ሁኔታ ምን ይመስላል የሚለውን ስናይ አዲስ አበባ የባቡር ሀዲዱን ይዞ በእንዲህ አይነት መንገድ እንግዲህ ጀንክሽን ፖይንት ያለበት መሆኑ ይታወቃል። ብዙዎቹ በተለይ ጎተራ ከተሻገርን በኋላ ካዲስኮን ይዞ ማሞን ይዞ እስከ አዲስ አበባ አባ ድረስ በተለይ ሳሪስ ድረስ በጣም የከፍተኛ እንቅስቃሴ የህዝብም የሰውም እንቅስቃሴ ያለበት መሆኑ ይታወቃል። ባቡሩ ያለበት ደግሞ ይሄ ጀንክሽን ፖይንት የመተላለፊያ መሆኑ ይታወቃል በዚህም ታዲያ አሁናዊ የአዲስ አበባና አካባቢው የትራፊክ እንቅስቃሴ ምን ይመስላል ስንል የካሜራ ሌንሶቻችን ቦግ ተግ ብለው ሪፖርተራችን እየጠበቀን ይገኛል ሪፖርተራችን ተመስገን ይመር በቀጥታ አዲስ አበባ አካባቢ ይገኛል ተመስገን እንደምን አምሽተሃል እንግዲህ ቀደም ብለህ አካባቢው ላይ አንተም ሌሎች ባልደረቦቻችንም ደርሳችሁ ነበርና አዲስ አበባ አካባቢ በብዛት የሚታወቅ ነው ከላይ ከስቴዲየም አካባቢ ወደታች የሚመጡ አሉ ወደ ቃሊቲ ድረስ የሚሄዱ ከታች ከቃሊቲ ወደ ላይ ባቡሩ ባቡሩም አለ ወደ ሳሪስ አዲስ ሰፈርም ወደ ሀናም አካባቢ መሄጃ ማሳለጫ መንገድ ነውና በርካታ የትራፊክ እንቅስቃሴ ያለበት መሆኑ ይታወቃል። ምን ታዘብክ የሚለው መረጃ ለተመልካቾቻችን የምታደርሰው? አመሰግናለሁ ተስፋዬ። እንደምናም ሽታል እንደምናም ሽታችኋለሁ ውድ ተመልካቾቻችን። እንግዲህ አዲስ ሚዲያ ኔትወርክ በተለይ ትራፊክ እንቅስቃሴዎችን ሲያስቃኝ በርካታ አላማዎችን አንግቦ ነው። የመጀመሪያው በተለይ አጠቃላይ የዲፕሎማሲ ማዕከሉ አዲስ አበባ አሁናዊ ወቅታዊ እንቅስቃሴዋ ምን ይመስላል። ከዚህ በተጨማሪ አማራጭ የትራፊክ ፍሰቶችን መጠቆም፣ ቦታዎችን ማመላከት እንደዚህ ሁለተኛ አላማ። ሶስተኛ ደግሞ በተለይ ግንዛቤን ማላቅ አሽከርካሪዎች፣ ከዚህ በተጨማሪ እግረኞች የመንገድ አጠቃቀማቸው ምን ሊሆን ይገባል የሚለውን ግንዛቤን ማላቅ ነው። በዛ ውስጥ ደግሞ የአዲስ አበባ ልማት እንደዚህ ውበት ወደ ተመልካቾች ማድረስ፣ እንግዲህ በትራፊክ እንቅስቃሴ ውስጥ የምናደርገው እለታዊ ቅኝት ያን ታርጌት ወይም ደግሞ ማዕከል ያደረገ ነው። ታዲያ አዲያባ አካባቢ እንደሚታወቀው በተለይ በርካታ እንቅስቃሴዎች የሚታዩበት በተለይ ደግሞ በስራ መውጫና መግቢያ ሰዓት በርካታ መጨናነቆች የሚስተዋልበት አካባቢ እንደሆነ ይታወቃል። ከካድስኮ መነሻችን አድርገን ማሞ እንደዚህ ወደ ቃሊቲ የሚሄድ መስመር ነው። ከዚህ በተጨማሪ በአዲሱ ሰፈር በቦሌ ቡልቡላ አካባቢ እንደ አማራጭነት ይጠቀሙበታልና አሁናዊ እዚህ ያለ ቦታን ከመቃኘት በተጨማሪ አማራጮችን ማሳየት፣ ከዚህ በተጨማሪ ግንዛቤን ማላቅ ላይ ደግሞ እንግዶችን እያስገባን እንግዲህ ወደ ተመልካቾች እንደርሳለንና ዛሬም እዚህ አንድ እንግዳን ጋብዘናል። በተለይ እዚህ አካባቢ ያስተባብራሉ ስራን ይሰራሉና እርሳቸውን እንተዋወቃቸው ከዚያም ደግሞ ደግሞ አማራጮቹን እየጠቁሙን በቅድሚያ በጣም ነው የምናመሰግነው። እንተዋወቅ እስኪ ስም፣ እንደዚሁም የስራ ድርሻ። አመሰግናለሁ። ኢንስፔክተር አዱኛ ያደቴ ይባላለሁ። ከንፋስ ስልክ ላፍቶ ትራፊክ ቁጥጥርን መምሪያ ቲም ኃላፊ ነኝ። አመሰግናለሁ ምናልባት አሁን እዚህ አዳባ አካባቢ ነው የምንገኘው፣ እና አዳባ ደግሞ በስራ መውጫና መግቢያ በስፋት ተሽከርካሪዎች፣ እግረኞች የሚስተዋሉበት ነው። ነገር ግን አማራጭ መንገዶችም እንዳሉት እንደዚሁ ይታወቃልና ብዙ ጊዜ በተለይ አማራጮች መጠቆም ከዚህ በተጨማሪ ግንዛቤን ማላቅ የእኛም ዋና ማዕከል ነው እና የትኛውን አማራጭ ይጠቀም፣ አሁናዊ አጠቃላይ ድባቡ ምን ይመስላል? አመሰግናለሁ አሁን ያለንበት ሰዓት አብዛኛው ሰራተኛ ከስራ ቦታ ወደ ቤት የሚገባበት ቦታ ነው። በዚህ ሰዓት ደግሞ መንገዱ አራት አቅጣጫ ነው። አዲስ አበባ እንደሚታወቀው ከአዲስ ሰፈር ወደ አዲስ አበባ ከቃሊቲ ከአቃቂ በቃሊቲ አድርጎ በማሰልጠኛ ወደ አዲስ አበባ እንደውም ከጎተራ ከተለያየ አቅጣጫ ከሜክሲኮም ከቦሌም ከሳር ቤትም አቅጣጫ ሊሆን ይችላል። በዚህ አድርገው ወደ ቃሊቲ እና የተለያየ አቅጣጫ የሚሄዱ አሉ። እንደውም ከላፍቶ በውስጥ ለውስጥ አድርገው በዚህ በቀይ መስቀል እዚህ አዲስ አበባ ላይ የሚመጡ በርካታ ተሽከርካሪዎችና እግረኞችም አሉ። እዚህ ቦታ ላይ እንግዲህ እንደሚታወቀው በጣም ከፍተኛ የሆነ እግረኛ አለ። እግረኛው አንደኛ በስራ መውጫና መግቢያ ሰዓት ነዋሪውንም አይተን ከፍተኛ ነዋሪ የሚኖርበት ስለሆነ እግረኛ ይኖረዋል። ሌላው ደግሞ እዚያ ኬላ አሁን አዲስ በቅርብ ጊዜ የመጣ የኢሚግሬሽን የውጭ እንቅስቃሴ የሚያደርጉ ሰዎች ፓስፖርት የሚያድሱም የሚያወጡም አሉ። እዚህ ላይ ደግሞ የተለያየ ክፍለ ሀገር ከተለያየ ቦታ የመጡ ስለሆነ ትልቅ ቻሌንጅ ያለብን እሱ ላይ ነው። አካባቢውን ካለመረዳት፣ ታክሲ የሚይዙበትን ቦታ ካለማወቅ፣ የሚሄዱበትን አቅጣጫ ካለማወቅ ከፍተኛ እግረኛ የሚንቀሳቀስበት ነው። በእርግጥ እግረኛው ላይ አደጋ ብዙም የጎላ ነገር ባይኖረው ነገር ግን ከፍተኛ የሆነ የእግረኛ ጫና ስላለው ከእግረኛው አማራጭ ልምጣና እግረኞች እዚያኬ ሲደርሱ እዚያኬ ላይ የምናሰማራቸው አራት የትራፊክ አባሎች ከእኔ ከእኛ ጋር ጨምሮ አመራሮች ጋር አምስት አባሎች አሉ። በመቀጠል ደግሞ በብዛት የመንገድ ማኔጅመንት የመንገድ ማኔጅመንት አባሎችም አሉ። በመተጋገዝ በመረዳዳት ነው እዚህ ጋር የምንሰራው። እና ይህ ሲሆን ግን እግረኞች ቆም ብለው የሚሄዱበትን አቅጣጫ በማየት የባቡር እንቅስቃሴውን በመለየት ተሽከርካሪ የሚበዛበትን አካባቢ በማየት ትራፊኩ በሚያስተናብርበት ሰዓት የትራፊኩን እንቅስቃሴ ማየት በሚያስቆምበት ሰዓት የሚያስቆመውን አቅጣጫ እያዩ በአጭሩ የመሻገር ሁኔታዎችን ቢለምዱ ጥሩ ነው። ምክንያቱም በተለይ በተለይ አካባቢው ነዋሪ ሰው ላያውቀው ይችላል። ነገር ግን ከተለያየ አካባቢ የሚመጡ ሰዎች አካባቢ ስለማያውቁ ከርቀት እያዩ የትራፊ ሆነ ወይም ደሞ የማሻገር ጥያቄዎችን እየጠየቁ በዛ መልኩ ቢረዱ ጥሩ ነው ይመስለኝ፣ ይመስላል አሽከርካሪዎች ውስጥ እንደው የትኞቹን አማራጮች ሲጠቀሙ በተለይ መውጫና መግቢያ ሰዓት እንደዚህ ሊዘጋጋ ይችላል። እና አማራጮች ማስፋት ደግሞ አንዱ የትራፊክ እንቅስቃሴ ለማሳለጥ ምቹ ሁኔታ ተደርጎ ይወሰዳል። ስለዚህ የትኞቹን አማራጮች ሲጠቀሙ ይሄን መስመር ለመጠቀም አንዱ መስመር ብቻ ከመጠቀም ሌሎች አማራጮችን መጠቀም የሚያስፈልጋልና መልካም እንግዲህ አሁን ጠዋት ላይ በተለይ በብዛት የሚመጣው ከአቃቂና ቃሊቲ አካባቢ ነው። ወደ ስራ መግቢያ ሰዓት ስለሆነ ከዛ ከሚነሱ ሰዎች በተለይ ማሰልጠኛ ጋር ወይ አቦ ጋር ሲደርሱ በስተቀኝ በመግባት በ ካዲስኮ መብራት በማድረግ ካዲስኮ ጋር ሲደርሱ ደግሞ እንደገና በስተቀኝ በመግባት ወደ ጎተራ መሄድ ይችላሉ። እንደውም ወደ ቦሌ የሚሄዱት በዛው ወደ ቦሌ ሚካኤልም፣ ወደ አትላስም፣ ወደ ወሎ ሰፈር መሄድ ይችላሉ። ያንን መስመር ቢጠቀሙ አብዛኛው ጃም እዚህ ጋር ስላለ በጣም ከፍተኛ ጃም ነው ያለው፣ ከእግረኛው ጋር ስለዚህ ከቃሊቲ የሚመጡ ተሽከርካሪዎች በዛ መልኩ። በማታው ክፍለ ጊዜ ደግሞ አብዛኛው ከዚህ ከቦሌ ሚካኤልም፣ ከወሎ ሰፈር፣ ከሜክሲኮ፣ ከለገሃር ቀጥታ እንደውም ደግሞ ሳሪስ አርገው በዚህ አርገው የሚያልፉ ተሽከርካሪዎች አሉ። በሳር ቤት አርገው ይመጡና ልክ ከጎተራ አካባቢ የገቡ ሰዎች ጎተራ ጋር ከገቡ ሙለጌ የሚባል ሕንፃ ጋር በስተቀኝ በመታጠፍ በውስጥ ለውስጥ አዳያባ ም እዚህ ጋር ኦር ደግሞ ወደታቸው ወደ ሳሪስም መውጣት ይችላሉ። ያ የሚያስወጣቸው አማራጭ መንገድ ነው። ወደ ላፍቶ መግባት ይችላሉ። ሌላው ደግሞ ከሜክሲኮ አካባቢ የሚመጡ ተሽከርካሪዎች ሳር ቤት ጋር ሲደርሱ በአቦ በማድረግ በጀርመን አደባባይ በ ታች uh, ወደ ቃሊቲ የሚያስማስተ የሚወስድ አለ። በጋርመንት አድርገው በጋርመንት አድርገው ወደዛ አካባቢ የሚሄድ ይችላሉ። እንደገና ደግሞ ወደ ቱሊዱንቶ ወደ ተለያየ አቅጣጫ ያ መንገድ ሰፊም ነው፣ አዲስም ነው። አሁን በቅርብ ነው ወደ ስራ የገባው ና ረጅም እኛ እዛ ጋር ድክም ትልቅ ነገሮች ስሮችን ሰርተናል። ቆመንም ብዙ አድረንም ጭምር ነው እዛጋ የሰራ ነው። ይሄ መንገድ ደግሞ ሲሰራ ወደዚህ ሽፍት አድርገው የነበሩ አሽከርካሪዎች በዛ መልኩ ተሰርቷል፣ ና በዛ መልኩ ቢሄዱ ትልቅ አማራጭ ነው የሚሆናቸው። እዚ አካባቢ ደግሞ ሲደርሱ ለእግረኛውም ጥንቃቄ በማድረግ ባቡሮች ሲንቀሳቀሱ እዚህ መሻገሪያ ቦታ ላይ ብዙ ጊዜ ከላይም ከታችም ሲመጡ ባቡሮች ሳይረን ያሰማሉ። ያን ሳይረን በማየት የሚገቡበትን ሰዓት ባቡሩን አሳልፈው በጥንቃቄ አንዳንዱ ዝም ብሎ የሚገባ አለ፣ በሀሳብ የሚነዳ አለ፣ በጨዋታ መሀል ነገሮችን ያለማገናዘብ አለ። እግረኞች ይገቡበታል። የራሱ የጤና ችግር ሊኖርበት ይችላል። አሽከርካሪና እነዛ ነገሮች ግንዛቤ አድርገው እዚህ ጋር ሲደርስ ፍጥነቱን ቀንሶ ያሉትን ነባሪ ሁኔታዎችን አይቶ መንገዱን ቢያቋርጥ መልካም ይመስለኛል። በጣም አመሰግናለሁ ስለሰጡን ሀሳብ። እኔም አመሰግናለሁ። ተመልካቾች እንግዲህ እዚህ አካባቢ በተለይ አዲስ አበባ ያው ኢንስፔክተሩ እንደነገሩን በርካታ መጨናነቆች ያሉበት አካባቢ ነው። ስለዚህ አማራጮችን መጠቀም ከዚህ በተጨማሪ ግንዛቤን ማላቅና ቴክኖሎጂን መጠቀም የቀጣይ አላማ እንደዚህም ኢላማ ይሆን ዘንድ ምክራችንን እንለግሳለን። አጠቃላይ መረጃ ይሄን ይመስል ነበር። ተስፋው ነኝ ባልደረባችን ተመስገን ይመር አንተንም ኢንስፔክተር ያደታንም ካዲያ በአሁናዊ ትራፊክ እንቅስቃሴዎችን እንዲሁም አማራጭ መንገዶችን ለተመልካቾቻችን ስላደረሳችሁልን እጅግ አድርገን እናመሰግናለን። መልካም ምሽት ይሁንላችሁ።